አሰላም አሌይኩም ወራህመቱላህ ወበረከቱ። ሰላም ጤና ይስጥልኝ። እንዴት ናቸው? ደህና ናቸው። ደህና ነኝ አልሐምዱሊላህ። ሩታ ቤቷ ገብታለች። በሰላም ቤቷ ገብታለች ግን አብሎሽ አለመገኘቱ በጣም እናቲቱ እራሱ ቅርብሏታል። እናቷ የሩታ እናት ማለት ነው። የሩታ እናት እራሱ ቅርብሏታል። በቃ የሆነ ሀሳብ ውስጥ ገብታለች፣ እሱ አለመገኘቱ ማለት ነው። ሩታ ራሱ አንገቷን ቅርቅር አድርጋለች ማለት ነው። እና በጣም ደስ የሚል አቀባበል ነበረ። ግን እኔ እንደዛ አልጠበኩትም ነበረ የጠበኩት የጠበቅኩት ምንድነው በቃ የሆነ ወንድና ሴቱ ለመለየት የተደረገው ልክ እንደዛ ይሆናል ብዬ እየጠበቅኩ ነበረ። እንደዛ በቃ ጓደኞቹ ሁላ ተሰብስበው ምን ብሎ ምን ብሎ በቃ እንደዛ ብዙ ሰው ተሰብስቦ የእሱ ጓደኞች ተሰብስበው ይጠብቋታል እያልኩ ነበረ። አልጠበቋትም። ግን ያኔ ጥሩ ነው ይሻላል። ከንደው ይሻላል። እሷን አስደስተዋል አስደስተዋታል እንጂ ማለት ነው፣ በጣም ደስ ብሏታል። ግን አብርሻ ለመኖረው ነው እንጂ ሁላቸውም ደስተኛ ናቸው። በጣም ደስ የሚል ነበረ። አልሐምዱሊላህ ለዚያ በቃ ሱብሓንአላህ። አንድ ጊዜ እኮ ማለት ነው ከሆዱ ጥጥ ካለ ልጅ በቃ ጣጣ አለቀ። እስከሚወጣ ድረስ ብቻ ነበር የሚያስቸግረው። ከወጣ በኋላ ከላስ ቀኑ ሲሄዳ ቆይ ወራቱ ሲሄዳ ቆይ ልጁ ሲያድጋ ቆይ ምናምን በቃ እንደው ባህን አላ እንደዛ አድርጎን አለ አለቀን እና በጣም ይገርማል። በጣም ደስ የሚል ነው። በጣም ደስ ይላል። የዛሬው ደሞ ማለት ነው በቃ አለቀ። በቃ እንግዲህ ሩታ ነገር በቃ በዚህው ማለት ከአሁን በኋላ ብዙም አትቸገርም፣ ብዙም አትቸገርም፣ ብዙም አታለቅስም። ምክንያቱም አንደኛ ልጇ አመጽናኛት ልጇ ለከጎና ሁለተኛ ደግሞ በቃ እሷ በጥሩ ጤንነት አለች፣ ሁሉን ነገር ትጋፈጣለች ማለት ነው አሁን በጣም ችግር ውስጥ የሚወድቀው አብርሽ ነው። ሳይመስላት ሳይመስለው ያችን ልጅ አስገብቶ በቃ ግራ ነው የተጋባው። አሁን የራሱ ሳስበው በቃ ግራ እየተጋባ ነው። እቺ ልጅ ተጣገብ እንዴት አድርጌ ላስወጣት? ወይስ እንደ ጣገብ ብትሆን ልጅ እናጣለሁ፣ እሷ እንደ ልጅ እንደ ሰው ደግሞ እሷ እናጣለሁ እያለው ሁለት ልብ ነው ያለው አሁን አብርሽ ማለት ነው። እንዲሁ እንዲህ ተማምተ ተምታቶበታል። እሺ ሰው እንግዲህ ሳታውቅበት የገባ ሆኖ ጅል ጓደኛ ያለው ሰው መጨረሻው እንደዚህ ነው። ጅል ጓደኛ ያለው ሰው ማለት ነው። ያኔ ሰብር ተረጋጋ ማለት አቅቷቸው አልሆነ፣ ቦታዎች ደግሞ ግድ አደረጉት በኋላ እና አሁን እሱ ነው እንጂ ግራ የገባው። ሩታ በኋላ ምንም ነገር አይከብዳትም። ምንም የት አባት ነው ባል ሄድ ባል ይመጣል ብላለች። እሱ አባትነቱ ይቀጥላል፣ የትም ሄደ የትም ሩታም ደግሞ ልጇ ጋር እየተጫወተ የልጇ ጋር የተሳሳቀች ስራውን እየሰራች ትኖረታለች ማለት ነው። ተፈለገ ልጅን ካለ ይምጣ ልጁ ታፈለገ ይሄድ። በቃ አብሪሽና ሁን እንግዲህ እዛው የጉዳዩ ባለቤት እንጂ ሩታ በቃ ነፃ ወጥታለች። ካሁን በኋላ ሲፈልግ ይመጣል፣ ሳይፈልግ ይሄዳል፣ የራሱ ጉዳይ። ሩታ ካሁን በኋላ አታላብስም። በፊት ነበር የምታላብሰው እንጂ አሁን መጥቼ ፊቷ ላይ እግፋ አጠጣለሁ። ሄርሜል ለመጣ በጥፊ ነው የምጠርጋት። ቆማት ታያት እና በቃ ከአሁን በኋላ አብርሽ ተፈለገ ያስተካክላል፣ ታልፈለገ የራሱ ጉዳይ ነው። የምትረታ ማለት ነው። ጎበዝ ጎበዝ ጎበዝ። በቃ እኔ ትዕግስቷ ወላ እኔ እኔ አልቅሼ ነው የምሞተው ወይ ደግሞ በቃ ነው እንጃ። አልሙሂም ሰይድ ደግሞ ዛሬ አዲስ ሚስቱን ሊያስተዋውቀን አምርቷል። በምንድን ነው የሚባቡት? እሱ ራሱ እኮ አረበኛው እኔ እሱ አረበኛ ራሱ አይገባኝ፣ አረበኛው ራሱ አይገባኝ። ምን አይነት አረበኛ እንደሚያወራ አላውቅም። ጠይቅ እሷን ወስዶ እሱ ብቻ ነው እንደሚያናግራት፣ ቤተሰብ አያዋራትም። ልጆቹ ሲመጡስ ከማን ጋር አታወራሽ ሴትዮ! ወይኔ የገባበት ሰየር ደሞ የገባበት ውጥንቅጥ። አውዝ ቢላም ይጣረጀ። ከዛ እኔ አምራለሁ መላጣን ምናምን ይሉኛል አለ፣ እሷን ዝም አለችው እና ይቺ ሚስት አግብቶ ኢትዮጵያ ምቷት፣ እንዴት ሆኖ የሚናናረው ከዘመዶቹ ጋር ከቤተሰቦቹ ጋር እሱ ብቻውን ነው ወይ መኖር የሚፈልገው ደግሞ ታምራለች ወላሂ ስታምር ማሻአላ ማሻአላ እንደውም ከእንትና ይች ናት የምታምረው ከሮዛም ከሮዛ ይቻላል ታምሩ ይች በቃ የተፈጥሮ ውፍረት የተፈጥሮ መልክ ነው ያላት የተፈጥሮ ሮዛ እኮ ይሁን የምትቀባባው ነገር አላት የሆነ ቁጭ ብሎ የሚበላ ሰው የለም እንደዚያ ናት በቃ ሰውነቱ አሁን ጥፍት ይላል የሮዛ ይሄ የውፍረት የምግቡ ውፍረት ነው እንጂ የተፈጥሮ ውፍረት አይደለም ሮዛ ማለት ነው የሆነ ነገር ቢያገኛት እዛች ትወርቃለች፣ ትከሳለች ማለት ነው። ግን ይች የተፈጥሮ መልክ ነው ያላት የተፈጥሮ መልክ በቃ፣ መልኳ በጣም ታምራለች። ቅጥል ነው ተቀምጦ የሚበላ ሰው ይሄ ሰውነቷ አይደለም የሮዛ ዝም ብሎ ወፍራ ነው እንጂ የተፈጥሮ ሰውነቷ አይደለም። ይቺ ደግሞ አረቧ በቃ የተፈጥሮ ሰውነቷ ነው። በጣም ታምራ ወላሂ ታምራለች። ስልክ ያለ ምን የሆነ ጉዝጉዝ ያለ ነገር የላትም። ስታ ሲያወት በቃ ቀጥም ዝልቅ ያለናት ሲያወት ራሱ ትከሻው ምኗ፣ ምኗ በቃ ቅልል ያለናት ያው ትልቅ ሰው ብትመስልም ቅልል ያለናት እንጂ ሮዛማ ቁጭ ካለችበት እንኳን ትነሳ ነው። ቁጭ ብላ መብላት ነው። ቁጭ ብላ ዝምብላ እንትን ማለት ነው እንጂ እኮ ይች ሮዝ አሁን ሚስት ሆና እናት ሆና እርጉዝ ሆና በያዋት አውዙ ላይ አትነሳ፣ ምንም አንደኛ አትነሳ፣ ሁለተኛ ደግሞ መልኳ ይጠፋል። አሁን እየተቀባባች ስትወጣ ዝምብላ ይሄን የሚከያይ ምን እየተቀባባች ምን እያለች ነው እንጂ ወላ ነው የምላችሁ። ዝምብላ ለሚከያይ በያዋት ጉዝ ጉዝጉዝ ያለ ይላል። ከውፍረቷ መልኳ ድፍድፍ ያለ ምኗን ብርቱካንት መስሪያ እንደሚሏት ምኗን ጉንጯ ስላበጠ ነው። ጉንጯ እኮ ነገ ይጠፋል። እና ይቺ በጣም ታምራለች። ግን እንዴት ብለው ነው የሚግባቡት? ሰይድም ያን ያክል ሳትብሉት በአማርኛ ካወራ ሌላ እያወራብኝ ነው ብላ ትሸግ እንትን ትለዋለች። በኦሮምኛ ቢያወራ እያወራብኝ ነው ይመስላታል። አስቸጋሪ እኮ ነው ቋንቋ ማያቅሰው። አሁን ለምሳሌ እኔ ግን አውቀዋለሁ፣ ብዙ የሀገራችን ብዙ ቋንቋ አውቀዋለሁ። እኔ ማለት ነው፣ ባልመለስም አውቀዋለሁ ግን አሁን ምንድን ነው እንግሊዘኛ ሲያወሩ በሰማ አሁን እንግሊዘኛ ቢያወሩ ጣገቢ ቢያወሩ እንዴት ይከፋኛል። ድሮ ነበረ ጓደኞቼ ጥሩዝ ናቸው፣ እኛ ተሰብስበን በአረበኛ ሲያወሩ በጣም እንናደድ ነበር። እናለቅሳለን እያሙን እየመሰለን ማለት ነው እያሙን